ሰላም፣ ሽሙ ነው። ምንም አረ አዎ በላት አብርሃም አዎን፣ ይሄደ የኔ ውድ ሚስት በላት። የኔ እርግቦች እንዲህ ሂዱልን፣ እኛ እንድትሄዱ እንደዚህ በፍቅር እንድትኖሩልን አይደለም የምንፈልገው። ለማንኛውም አብርሃም እንኳን ነቃ ስለነቃ እጅግ በጣም ደስ ብሎኛ ማለት ነው። ያው ደንግጦ ማን አመጣኝ፣ እንዴት ልመጣ ቻልኩኝ፣ ምን ሆኜ ነው እያለ ነበር። ዶክተሯም እንግዲህ እንደሰማቸት፣ ፌንት ነቅለህ ነው የመጣው ይሻልሃል እያለችው ነበር ማለት ነው። ውድ ተመልካቾች እንኳን ደስ አላችሁ፣ እናንተንም ምክንያቱም አሁን አስራ ሁለተኛው ሰዓት ላይ የደረስን ይመስላል ይመስለኛ ነው ማለት ነው። ግን አስራ ሁለተኛው ሰዓት ላይ መድረሳችን ለማይቀር እንዲሁ የሶሪያና የፍልስጤም ጦርነት ያስነሳን አንዳንድ ኦዲንሶች በሶስት ተከፋፍላችሁ እንደው ስትቦጫጨቁ የነበራችሁ ደህና ናችሁ፣ እንዴት ናችሁ? ለማንኛውም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከመጨረሻው ከእኔ ጋር ሆኖ እኔ እንኳ ከደሙ ነጻ ነኝ። ዝም በይ ምን ነው እንዴ ባልና ሚስት አለያየሽ አብርሃምና ሩታ አለያየሽ ተብለሽ የለ ቀለሟ ምን ከደሙ ነፃ ነኝት ያልሽ አራነኝ ዝም በይ ከፈለግሽ እነግርሻለሁ በቃ ችግር የለውም ለማንኛውም ላይክ እያደረጋችሁ እስከመጨረሻው ከኔ ጋር ሆኖ አሰላሙ አሌይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ በያላችሁበት ሰላማችኋል አላህ ብዛሌ ላላህ ብዬ ወዳችኋለሁ ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝ እና ለምታበረታቱኝ እጅግ በጣም አድርጌ ከልቦ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር ማድረጋችሁን እንዳትረሱ። ወርዶችዬ ላይክ አድርጉ፣ አዎ አበረታቱኝ። ሰብስክራይብ መል ያደረጋችሁ ሰብስክራይብ አድርጉ። ሲስማይ ሸቃላ ዩኖ አንደርስታንድ ሸቃላ ው የማዳም ሸቃላ ከዳማ ነኝና እኔ ልታበረታቱኝ ይገባል ማለት ነው። እና ወደ መጣሁበት ወደ ገደለው ስገባ እንግዲህ የትላንትና የአብርሃምና የሩታ ቪዲዮ የእውነት በተወሰነ መልኩ ደስ ብሎኛል፣ በተወሰነ መልኩ ደግሞ አዝኝ ያለውነ ለመናገር በዚህ ቪዲዮ ምንም ዓይነት ሀሳብ አስተያየት ለመስጠት ማልፈለግኩኝ ነበር ቆንጆ እኮ ጨነቀኝ፣ እናንተ ጨነቀኝ፣ ተጨናነቁኝ። እንዲሁ ምን ብዬ ሀሳብ ልስጥበት? ምክንያቱም ግማሹ ይቦጣቦጣል፣ ይሳደባል። ታይቺ ጭንቅ ሲለኝ እንዲሁ በኮሚኒቲ ለጠፍኩኝ ማለት ነው። እናንተ ጎጥ ይዛችሁ ድንበር ይዛችሁ የምትደባደቡት የምትሳደቡት ሰዎች በሰላማችሁ ነው? ምን ሆናችሁ ነው? የትኛው ክትባት ነው ያለፋችሁ ማለት ነው። እኔ አንዳንድ ጊዜም የሆነ ክትባት አልፏችኋል። የሆነ መድኃኒትማ አስቀርተውበት አስቀርተው እናንተ አማርኛው እኮ ጠፍተውብኛል። እና በክትባቱ ሲሰጣችሁ የቀረ መድኃኒት፣ ያልተቀላቀለ መድኃኒት አለ የቀረባችሁ ማለት ነው። እውነት ነው የምላችሁ። እንዲሁ ተቧጨቃችሁ እኮ መሳደብ። ሩታ ስድስት ስልሳ ስድስት ይላል። በዚህ በኩል ግማሹ ማለት ነው። እንደው አብርሃም በተኛበት እዛው ባስቀራ አቤት ክፋ ቅፋት አቤት አሁንስ፣ አብረን እንሄድ ብለው ተባብለው እንደዛ ቅፍ ሲደራረጉ ሲተቃቀፉ ምን ተሰማችሁ? ተሳዳቢዎች ማለት ነው ምን ተሰማችሁ? ለማንኛውም የእውነት እጅግ በጣም ደስ ብሎኛል ማለት ነው። አሁን ልንገላገል ነው እናንተ አስራ ሁለተኛው ሰዓት ሊደርስ ነው። በቃ ሰላም ሊወርድ ነው ማለት ነው። አብርሃምን ከሕመሙ ተነስቶ እንግዲህ እንዶ ከህመሙ ተነስቶ ነቅቶ ምንም ችግር የለብህም ተብሏል። እናንተ እኔ በጣም ሳቄን የመጠቱ ጋር እንደሆነ ታውቃላችሁ። ምን ሆኜ ነው ምን ሆኜ ነው ብሎ ልክ እንደነቃ ዶክተሯ ደህና ናት ፌንት ነው ምናምን ስትለው ከዛ ብድግ ብሎ ሲያየው ልጁ አለ ከሩታ ጋር የመጣው፣ ምን ሊያደረግ ነው የመጣው? እንዲህ ምን ሊያደረግ መጣ? እኔ ደግሞ ከምኔው ሩታዬ ምን ልታደረግ መጣች? ትውጣልኝ የሚል መስሎኝ እንዶ በድንጋጤ ፈረጥ ጠላታችሁ ይፍረጥ፣ በክፉ የሚያያችሁ ማለት ነው። ደነገጥኩኝ ግን ምንም አላለም። ምንም አላለም ምን ሊያደርግ መጣ ሲለ ረባክ ተረጋጋ፣ በመጀመሪያ ወደ ራስህን ተመለስ ምናምን አለው ማለት ነው ልጁ። እውነቴን ነው የምልህ፣ ከዚህ በኋላ እንዳታዘራጣ ማነው የሚባለው እናንተ፣ ልጁ ስሙ ጠፋኝ። ይቅርብኝ፣ አልፈልግም። እና ከሩታ ጋር የመጣው ሰውዬ ማለት ነው። ከሩታና ከአብርሽ ህይወት ከዚህ በኋላ ውጣ እውነቴን ነው ምል በእርግጥ ተስፋ ቆርጠሃል? ተስፋ የቆረጥክ ነው የሚመስለኝ። ምክንያቱም ትላንትና ስታያቸው እንደዛ ሲሆኑ ማለት ነው ተስፋ ያስቆርጠሃል። በእርግጥም እኮ አንዳንዶቻችሁን እኮ ብትሳደቡ በጣም ነው የምትገርሙኝ ማለት ነው። ከሩታ ጋር ምንም አይነት ግንኙነት የላቸውም ልጅ ማለት ነው። ከሩታ ጋር ምንም የራሱ ህይወት አለው። የመጀመሪያ ወደ ሚዲያ ስታመጣው ሩታ የራሱ የሆነ ሰው አለው ተይዟል ብላለች ማለት ነው። ባለትዳር መሆኑም እኛም ፎቶውን አምጥተናል። ግን እንደዛ እያያችሁ ሩታን አጥንት የሚሰብር ስድብ የስድብ ሱስ ያለባችሁ ሱሰኞች ለእናንተ እኔ አዘንኩኝ የእውነት፣ እንደ አላህ ልቦና ይስጣችሁ ማለት ነው። ሩታንም ብቻ ሳይሆን አብርሃምንም ጭምር ማለት ነው። እንዲ የክፋታችሁ ክፋት የክፋታችሁ ጥቅ አብርሃም በተኛህበት አያስነሳ የተመኘኸውን ይስጥ እያላቸው የምትሳደቡ ሰዎች ማለት ነው። እንዶ አብርሃም የተመኘውን ቢሰጠው አብርሃም እዛው በተኛበት ባልጋው ላይ ቢቀር እናንተ የምትጠቀሙት ጥቅም እስኪ ንገሩኝ። ምንድነውም ጥቅሙ? ስጋው ዘልዝላችሁ በቁርጥ በክትፎ አድርጋችሁ ልትበሉት ነው? እንዶ አጥንቱ ልትግጡት ነው? ምን ልታረጉት ነው? ይሄን ክሌ ክፋት ጥግ በገዛ ስልካችሁ እንዲሁ ወንጀል ሸምታችሁ የምትገቡ አንዳንድ ኮመንታተሮች ማለት ነው። የእውነት እኔ እንዶ አላህ ልቦና አይስጣችሁ ነው የምለው ማለት ነው። ሩታንም ልክ እንደዛው አንቺ የስድስት ስልሳ ስድስት አባሌ ሆሽ እርግጠኛ ነኝ እንደዚህ አይነት ጽሁፍ እንደዚህ አይነት ኮመንት የምሰጡ እናንተ የስድስት ስልሳ ስድስት አባል የሆናችሁ ናችሁ። ስድስት ስልሳ ስድስት ምን እንደሆነ እራሱ የምታቁ ናችሁ፣ እንደዚህ አይነት የምትሉት ማለት ነው። እና እነዚህ ልጆች አዎ የሚያጠፉት ቦታ አለ። ጥፋታቸው ግን በምክር ቢሆን ምንድን ነው ክፋቱ? እኔ እውነቴን ነው የምላችሁ። በቃ እኔ ስድብ ሳይ የስድብ ሱስ ያለባችሁ የስድብ ድግሪ የጫናችሁ እውቀት የሌላችሁ ግን የስድብ ድግሪ የጫናችሁ ድፍን ጭንቅላቶች ማለት ነው። ሰው እንዴት የሰውን ሞት ይመኛል? እንዲህ ከተሳሳት አብርሃም ለምን አትመክሩትም? ምክር እኮ በኮመንት ይቻላል እኮ ቤተሰብ ግዴታ ቮይስ ስላደረጋችሁ እኮ አይደለም፣ በምክር ለምንድን ነው እንደዚህ የምታደርጉት? ያኔ ኦዲንስ የሚያስተምር ነገር ብትሰሩልን ብትሉ ምንድን ነው ችግሩ? እንዶ የተመኘኸውን ይስጥ፣ እንዶ በተኛህበት ያስነሳ። አንዳንድ ጊዜ እኮ የእውነቴ ነው ምላችሁ፣ ተረጋጉ። ስድብ እኮ ወደ ራሱም የሚመለስበት ጊዜ አለ። የሰው ልጅ ያለ ያን ሰው ሳይሆን የሚነካው እናንተ ተሳዳቢዎች ናቸው አንድ የሚባል አባባል አለ እውነት ስድብ ወዴት ነህ ወደ ተላኩበት የተላኩበት ቦታ ባለቤቱን ካጣሁት ወደ ላከኝ እመለሳለሁ ይላል ይባላል እና አንዳንዴ ለዛን ሰው ክፉ ነገር ስትመኙለት ለዛን ሰው ሞትን ስትመኙለት እውነቴን ነው የምላችሁ ለራሳችሁ እንዳይሆን ማለት ነው እና ልጆቹ ይስሩ፣ በተዋቸው፣ ተፋቷቸው። የእውነት ስራ ነው እየሰሩ ያሉት ማለት ነው። ወጣቱ ነው እያበረታቱ ያሉት፣ እንዲሰራ እንዲነቃቃ ነው እያደረጉ ያሉት ማለት ነው። ወይስ እንግዲህ ቸግሮኛል ብለው እናንተ መለመን ነበረባቸው ይሄኔ? ወይ እሱ ገረባ ይዞ በኪስ ገረባ፣ የጫት ገረባ ይዞ ብታዩት ምናክል እንደምትሰድቡት እሷም፣ ቸግሮኛል ብላ ወጥታ እናንተን ብትለምን ምናክል እንደምታንቋሿት ማለት ነው። አይናችሁ እስከሚቀላ ድረስ እነሱ ሰርቶ ነገ ትልቅ ቦታ ይደርሳሉ ማለት ነው። እናንተ ምቀኛና ቅንቅናሞች እየተሳደባችሁ ኑሩ። ለማንኛውም የእውነቴን ነው የምላችሁ፣ አብርሸና ሩታ ተያይዘው ወደ ቤታቸው በመሄዳቸው እጅግ በጣም ደስ ብሎኛል። እንግዲህ የዛሬ ቪዲዮ የሚለቁልን የምናይ ይሆናል ማለት ነው። ሰላም ሆነው ሰላም ፈጥረው በቤታቸው በፍቅር ይመጣሉ ማለት ነው። ያው ወደ ቤት እንሂድ አይደል እያለችው ነበር በስስት አይኗን እያየችው ማለት ነው። ሩታዬ የእኔ አንበሳ የኔ ጀግና የኔ አቃጣይ ማለት ነው። አብሪሽም ልክ እንደዛው ማለት ነው። እውነቴን ነው፣ ለሰው ክፉ አትመኙ። እነዚህ ምርጥ ወጣቶች ናቸው፣ ሰርተው የሚያሰሩ ጀግኖች ማለት ነው። ሰርተው የሚያሰሩ ጀግኖች የብዙዎቻችን እንጀራ የሆኑን ማለት ነው። ከማዳምዬ ስራ በተጨማሪ ዩቱብ እንድንሰራ የሚያነቃቁን እነሱን አይተን እኮ ነው እኛን የምንነቃቀው ማለት ነው። ግን ደግሞ እናመሰግናለን ብሎ መናገሩ ስላለመደብን ስድብ ስለለመደብን ነው እንጂ እነሱ የእኛ ማነቃቂያ ናቸው፣ ወደዳችሁም ጠላችሁም ማለት ነው። ሩታዬ አብርሽ እወዳችኋለሁ። ሰላማችኋን ያብዛልኝ። ወዳችኋለሁ የኔ ወደ እንስሶች ላይክ እያደረጋችሁ ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ አድርጉ ነው የምላችሁ። ቸው መልካም ቀን ባይ